ሰላም ሰላም፣ ጤና ይስጥልኝ፣ እንዴት ናችሁ? የተወደዳችሁ ናይል አካዳሚ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ ለየት ባለ ሁኔታ በላይብ ዓረፍተ ነገሮችን ማንበብና መጻፍ የምናይ ነው የሚሆነው። ቀለል ባለ ሁኔታ ነው የምናያቸው። በውስጥ መስመር መማር ለምትፈልጉ በየትኛውም ቦታ ሁናችሁ ባላችሁበት በእጃችሁ ላይ በሚገኝ ስልክ ብቻ አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ዛሬ እንደምታዩት ቀለል ባለ ሁኔታ ዓረፍተ ነገርን ማንበብ መለማመድ ነው የምን ስለዚህ እስኪ ገባ ገባበሉ። ሁላችሁም ገባ ገባበሉ እና ላይክ እና ሸር እንዲሁም ኮፒ ሊንክ እያደረጋችሁ እንቀጥላለን ማለት ነው። እስኪ ገባ ገባበሉ። እስኪ ተብተብ ተብ አድርጉ ላይክ አድርጉ ላይክ አድርጉ ያላችሁ እንዲሁም ኮፒ ሊንክ አድርጉ ሸር አድርጉላቸው ሸር አድርጉላቸው ዛሬ አማርኛን ማንበብና መጻፍ ለሚቸገሩ አጫጭር አረፍተ ነገሮችን አብረን የምናነብን የሚሆነው ስለዚህ ሸር አድርጉ ሸር አድርጉ እሺ እስኪ ታውታብ አድርጉ። ሸር አድርጉ። ሸር እስኪ ገባ ገባ በሉ። ሸር አድርጉላቸው፣ ለጓደኞቻችሁ ሸር አድርጉላቸው። ገባ ገባ በሉ። እሺ እስኪ ሸር አድርጉ፣ ሸር አድርጉ። ሁላችሁም ሸር እያደረጋችሁ ላይክ አድርጉ፣ ሸር አድርጉ። እሺ አምስት ሰው አለ ያላችሁት። ለጓደኞቻችሁ ሸር አድርጉላችሁ። ሁላችሁም ሸር አድርጉ፣ ሸር አድርጉ። ድምጼ ይሰማል? እስኪ ጻፉልኝ። ድምጼ ይሰማል? የሚሰማችሁ እስኪ ጻፉልኝ። ድምጼ ይሰማል? አይሰማም ድምጼ፣ ጻፉልኝ ጻፉልኝ፣ እስኪ ጻፉልኝ። ይሰማል ወይስ አይሰማም? ድምጼ እስኪ ጻፉልኝ። ድምጼ አይሰማም ጻፉልኝ። እስኪ ቤተሰብ፣ እስካሁን ምንም ሰው አልጻፈልኝም። ጻፉልኝ። ድምጼ ይሰማል አይሰማም? ሰላም ይሰማል። ኦኬ፣ እሺ፣ እሺ፣ ኦኬ። ይታያል፣ ይታያል። ዛሬ ዓረፍተ ነገር ነው የምንጽፈው፣ የምናነበው። የምንጽፈው ዓረፍተ ነገር ነው። ይሰማል አይሰማም ለማለት ነው ወይስ ወይ ይሰማል ለማለት ነው? የሚሰማችሁ ከሆነ እስኪ ጻፉልኝ። የሚሰማችሁ ከሆነ ዛሬ አረፍተ ነገር ነው የምንጽፈው። ሁላችንም አረፍተ ነገር እንጽፋለን፣ አረፍተ ነገር እንጽፋለን። ተዘጋጁ። እሺ፣ አለማችን በሉ እስኪ አለማችን እሺ ቃል ጻፉልኝ። ከዚህ መሀል ቃል እያወጣን ጻፍ። አለማችን ብላችሁ ጻፉ። እስኪ አለማችን፣ ይሰማል። ጻፉልኝ፣ ጻፉልኝ። ቤተሰብ። ቤቱን ሰብስክራይብ ያላደረጋቸው ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉ። ላይክ አድርጉ። ዘጠኝ ሰው አለ እስካሁን አንድም ሰው ላይክ ያደረገ የለም። ላይክ ሸር አድርጉ። ላይክ ሸር አድርጉ። እሺ ላይክ ሸር አድርጉ። ይህ እኔ እንደዛ ብያችሁ ሳይሆን እናንተ በኃላፊነት የራሳችሁ ኃላፊነት ስሜት ተሰምቷችሁ ብቻ ልታደርጉት የምትችሉት ቀላል በጣም ቀላል ነገርም ስለሆነ ላይክ እና ሸር አድርጉ። ይሄ በጣም ቀላል ነገር ነው፣ ለእኔ ግን ትልቅ ነገር ነው። ለእናንተ ምንም ቀላል ቢሆን እስካሁን ያው ቢቀላችሁም እንኳን ማንም ላይክ ያደረገ ሰው የለም። ይህንም በመልካም ትብብር ልታገዙኝ የሚገባ ነው እና ሁላችሁም ላይክ አድርጉ፣ ሸር አድርጉ፣ ላይክ አድርጉ። ፕሮግራሙ አማርኛን ማንበብ እና መጻፍ ለማይችሉት በኦንላይን እያስተማርነ ነው የምንገኘው። ዛሬ በላይ ላይ የምንገኘው ደግሞ አርፍተ ነገርን ማንበብ እና መጻፍ በተለይ ለጀማሪዎች አማርኛን ማንበብና መጻፍ ለሚቸገሩ እህት ወንድሞቻችን ባሉበት ሆነው በኦንላይን እጃቸው ላይ በሚገኝ ስልክ ብቻ በሳምንት አምስት ቀን ከሰኞ እስከ ዓርብ እያስተማርና ነው የምንገኘው ከጠዋቱ 12 ሰዓት እስከ ምሽቱ ስድስት ሰዓት በኢትዮጵያ እያስተማርና እንገኛለን። ስለዚህ እናንተም የዚህ ድል ተካፋይ ትሆኑ ዘንድ አማርኛን ማንበብና መጻፍ የምትቸገሩ ከሆነ በቀጥታ በመደወል በኢሞ ዋትሳፕ፣ እንዲሁም ደግሞ በሌሎች ሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። እናመሰግናለን። ሸር ሸር ሸር አድርጉ። ምንም እንኳ እናንተ ማንበብና መጻፍ የምትችሉ ብትሆኑም እንኳ ማንበብና መጻፍ ለማይችሉት ሸር ሸር አድርጉልኝ፣ እሺ። የእናንተ መልካም ትብብር ያስፈልገኛል። ሸር ሸር አድርጉልኝ፣ ሸር ሸር አድርጉልኝ እሺ። እስኪ ለጓደኞቻችሁ ሸርሸር አድርጉ፣ ሸርሸር ሁላችሁም ያላችሁት ለጓደኞቻችሁ በሙሉ ሸር አድርጉልኝ። ትናንት ከ20 አካባቢ ሰው አስራ ምናምን ሰው ላይ ደርሰን ነበር። ዛሬ ግን እስካሁን አራት ሰው ነው ያለው። እናንተም እንኳን ሸር አድርጉ፣ እስኪ ሸር አድርጉ ኦኬ። ጥሩ ዬ መጣሽ። እንኳን ደህና መጣሽ። እንኳን ደህና መጣሽ እህታችን።